ያስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ እኔ አልገድልህም ስለሌላው አያገባኝም ብለው የተናገሩትን ጉዳይ እንዲያስረዱ በፌዴራል ፖሊስ መጥሪያ እንዲደርሳቸው ታዘዘም። የአዲስ አበባዋ ከንቲባ ዳነቻ በም ተመሳሳይ ማዘዣ ወጥቶባቸዋል። ዝርዝሩ ተዘጋጅቷል። አሜሪካ በአዲስ አበባ ማስጠንቀቂያ ወጣች። ዜጎቿ በከተማ ካላስፈላጊ እንቅስቃሴ እንዲቆጠቡ ስትልም ነው ያስጠነቀቀችው። የፌደራል ፖሊስ በኤምባሲው ገጽ ላይ ገብቶ ያስተላለፈው መልእክት ደግሞ አስገራሚ ሆኗል። በዝርዝር የምንመለከተው ጉዳይ ይሆናል። ጄኔራሉ መፈንቅለ መንግስት አላከናወንም አሉ። ጉዳዩን የሚያጣራ ኃይል ቢቋቋም ይሻላል ሲሉም ተናግሯል። እንዴት ምላሹን ይዘናል። የብልጽግናው ሹም የሚደረምስ ኃይል ፈጥረናል ሲሉ ተናግሯል። ጀነራሉ ደግሞ ጋቢ ተሸልመዋል። የፋኖ ኃይሎች በበኩላቸው በደርዘን የሚቆጠር የመንግስት ኃይል ደመሰሰን ሲሉ አሳውቋል። እነዚህን መረጃዎች እንመለከታለን። ወርቅነህ ገበየሁ ሰራዊት ሊጨመር ይገባል አሉ። ተጨማሪ ስምንት ሺ ጦር ያስፈልጋልን ብለዋል። ሌላኛው የምንመለከተው ጉዳይ ይሆናል ለህዝብ አክሲዮን ለመሸጥ ጨረታ ያወጣው ኢትዮ ቴሌኮም የገዥ እጥረት አጋጠመው። ድርጅቱ 100 ሚሊዮን አክሲዮን ለመሸጥ ቢያቀርብም የተገዙት ግን 10.7 ሚሊዮን አክሲዮኖች ብቻ ሆነዋል። የፓርላማ አባሉ ደግሞ እንደ ኢትዮ ቴሌኮም ያሉ ድርጅቶቻችንን ለሽያጭ ያቀረቡትን የሰንጋ ተራ ጨላጦዎች ብለዋቸዋል። ሰሙታላችሁም። ኦብነግ አባላቱ በተፈጸመባቸው ድብደባ መቁሰላቸውን ገለጸም። በሶማሌ ክልል እየተፈጸመ ያለውን ተግባር ጅምላ ጭቆናን ብሎታል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር ዐቢይ እኔ አልገድልህም ስለሌላው አያገባኝም ብለው የተናገሩትን ጉዳይ እንዲያስረዱ በፌዴራል ፖሊስ መጥሪያ እንዲደርሳቸው ታዘዝም። የአዲስ አበባ ከንቲባ አዳነች አበቤም ተመሳሳይ ማዘዣ ወጥቶባቸዋል። ጠቅላይ ሚኒስትሩና ከንቲባ በፌዴራል ፖሊስ መጥሪያ እንዲደርሳቸው የተደረገው በቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ክስ መዝገብ ላይ ምስክርነት እንዲሰጡ ነው። ከዚህ በፊት በነበረው ችሎት ሁለቱ የኦህዴድ ብልጽግና ከፍተኛ ሹማምንት መጥሪያ እንዲደርሳቸው ችሎቱ ትእዛዝ ሰጥቶ ነበር። የፍርድ ቤቱ መዝገብ ቤት መጥሪያውን እንዲያደርስና ና የተሰጠውን ትእዛዝ እንዲያስፈጽም በችሎት ተወስኖ ነበር። ይሁን እንጂ መዝገብ ቤቱ ለጠቅላይ ሚኒስትሩም ሆነ ለከንቲባዋ ደብዳቤውን ማድረስ አልቻልኩም ብሎ መልስ በመስጠቱ ፍርድ ቤቱ ሌላ ትእዛዝ ለመስጠት ተገዷል። በዚህም የፌዴራል ፖሊስ ይህንን የመጥሪያ ደብዳቤ ለሁለቱ ባለስልጣናት እንዲያቀርብ ታዟል። ጠቅላይ ሚኒስትሩና ከንቲባዋ በፍርድ ቤት ውስጥ ቀርበው እንዲያስረዱና እንዲመሰክሩ የተመዘገበው ጭብጥ ደግሞ አቶ ታዬ ደንደአ መከላከያ ምስክሮችን ባስቆጠሩበት እለት ለችሎታ አሳውቋል። በዚህም በሰኔ ወር 2010 ዓ ም ወይዘሮ አዳነች አበቤን ጨምሮ ጥቂት የኦህዴድ ብልጽግና ባለስልጣናት በተገኙበት አጭር ስብሰባ ላይ ሸኔና ወያኔ ከሁላችንም በላይ ታዬን መግደል ስለሚፈልጉ ልዩ ጥበቃ ያስፈልገዋል የሚል ትእዛዝ ሰጥተው ሰባት ጠባቂዎች እንዲመደብላቸው ሲያደርጉ ያዳመጡትን ከንቲቧን ይመሰክራሉ የሚለው አንዱ ነው። በዚህም መጠን የደህንነት ስጋት እንዳለብኝ የነገሩት ጠቅላይ ሚኒስትሩም እንደገና ጠባቂዎች በሙሉ እንዲነሱ አስደረጉ ሲሉ ለችሎቱ ያስመዘገቡት አቶ ታዬ ደንድ አም ይህም ተገቢ ያለመሆኑን ሐምሌ 2014 ዓ.ም በጽሕፈት ቤታቸው ነግሬያቸዋለሁ በማለት ገልጸው ነበር። የደህንነት ስጋት አለብኝ ብልህ እንዴት ጠባቂዎች እንዲነሱ ታደርጋለህ? የወታደር እጥረት ካለባቸው አንድ ክላሽ ይሰጠኝና ራሴ ልጠብቅ፣ ይህ እንዲደረግልኝም ለጸጥታ ተቋማት ንገርልኝ ብዬ ስጠይቀው፣ እኔ አልገድልህም፣ ስለሌላው ግን አያገባኝም በማለት ጠቅላይ ሚኒስትሩ እንደመለሱላቸውም ለፍርድ ቤቱ ማስረዳታቸው ይታወሳል። እነዚህን ሁለት ጭብጦችን እንዲያስረዱ ከፍርድ ቤት መጥሪያ የወጣባቸው ጠቅላይ ሚኒስትሩና ከንቲባቸው እስካሁን መጥሪያው ሊደርስ አለመቻሉን በዛሬው ችሎት ያከራከረ ጉዳይ ሆኗል። ተከሳሹ አቶ ታየደ እንደ አፍርድ ቤት ለአብይና ለአዳነች ደብዳቤ ማድረስ አልቻልኩም ብሎ ይወስን፣ ይህንን ያደረጉትም ለፍርድ ፍርድ ቤቱ ክብር ስለሌላቸው ነው። ምስክርነታቸው ይቋረጥ፣ ፍርድ ቤት ፈልጎ ካጣቸው ህግ ከማይደርስበት ቦታ የተቀመጡ ሰዎች ናቸውና ምስክርነታቸው ይታለፍ፣ ታልፎ ወደሚቀጥለው ውሳኔ ይገባልኝ የሚል ክርክር አሰምቷል። ፍርድ ቤቱ ግን ሁለቱ ባለስልጣናት በፌደራል ፖሊስ መጥሪያው እንዲደርሳቸው ለሰኔ ሰላሳም ቀርበው እንዲመሰክሩ ትእዛዝ ሰጥቷል። ጀኔራሉ መፈንቅለ መንግስት አላደረግንም አሉ። ጉዳዩን የሚያጣራ ኃይል ቢቋቋም ይሻላል ሲሉም ተናግሯል። ከውራምባ ታይምስ ጋር ቆይታ ያደረጉት የትግራይ ክልል ጊዜ መንግስት ፕሬዚደንት ጀኔራል ታደሰ ወረደም በክልሉ ውስጥ ያለው ፖለቲካዊ ሁኔታ ጫፍ መርገጥ ነው ብለውታል። አሁን ጫፍ መርገጥ ፖለቲካ ዓለም ብዙ ጊዜ ያጋጥማል። አሁን ላይ ግን በከፋ ጊዜ ያጋጥሟል። ከዚህ በፊትም በፖለቲካዊ መንገድ ሳይፈታ የቀረ ፖለቲካዊ ችግር ሳይፈታ አሁንም ተደገመ ሲሉ ነው ጀነራል ታደሰ የገለጹት። በዚህ ምክንያት ብዙ ከትግራይ ወጥተው ወደ አፋርና አዲስ አበባ እንዲሄዱ ሆነዋል ብለዋል። ከትግራይ ወጥተው ወደ አዲስ አበባና አፋር ክልል የሄዱ ሰዎች ብዙ ናቸው ሲሉ የገለጹት ጀነራል ታደሰም ትጥቅ ያነሱ ሰዎች መኖራቸውንም ጠቁሟል። አሁን በትግራይ ክልል ውስጥ ጫፍ የረገጠ ፖለቲካና መከፋፈል መኖሩን የጠቆሙት ጀነራሉም ይህ ብረት አንስቶ ለመታገል ምክንያት የሚሆን አይደለምም ብለዋል። የተወጣጠረ ነገር አለም ያኮረፈ፣ ከትግራይ ወጥተው ወደ አፋርና አዲስ አበባ መሄድ የሚያስገድድ ነገር የለም። ሁሉም መጥቶ እዚሁ እንነጋገር። ትግራይ ነጻ እናድርጋት ደረግበት አሁን ጠመንጃ የሚያስነሳ ነገር የለም። ሁሉም መምጣትና መነጋገር ይችላል። ችግር እንዳላውቃለው ግን ወደ ትጥቅ ማንሳት የሚወስድ አይደለም፣ በማለትም በአጽንኦት ተናግሯል። የአቶ ጌታቸው ረዳ ጊዜያዊ አስተዳደር የስራ ዘመኑን አጠናቆ የተሰናበተ መሆኑን ያስታወሱት ርዕሰ መስተዳድሩ የእሳቸው አስተዳደር በመፈንቅለ መንግስት እንዳልመጣም ተናግሯል። ይሁን እንጂ ጉዳዩን በገለልተኛ አካል ማጣራት እንደሚሻም ጠቁሟል። መከላከያ ነር መፈንቅ ለመንግስት ነው ወይስ ሌላ ነገር የሚለው ለሶስተኛ ወገን ብንሰጠው ለህዝብ ግልጽ እንዲሆንለት ብናደርግ ምንም ችግር የለውም። እኔ በግል የመፈንቅ ለመንግስት ነው የሚል ሀሳብ የለኝም። እኔ ጀነራል ነኝ እሱ ጫና ከፈጠረ አላውቅም። በተመሳሳይ የመንግስት ሰራተኛ ነኝ ከመከላከያ ወጥቼም በተለያዩ ስራዎች ላይ ነበርኩ እና ማዕረጉ ያመጣው ጫና ካለ አላውቅም። እንደ መንግስት የሚያጣራ አካል ማቋቋም እችላለሁ። ነገር ግን እኔ ካቋቋምኩት ጥያቄ የሚያስነሳ ነው የሚሆነው። ለታሪክም ቢጣራ መልካም ነው። በጣም እንፈራ የነበረው ግን በዚህም በዛም የነበረው መሳሳብን ነበርም። በጥብቅ እንቆጣጠር የነበረው ቲዲኤፍ ሶስተኛ አማራጭ ሆኖ እንዳይወጣም ነበርም። አሜሪካ በአዲስ አበባ ማስጠንቀቂያ ወጣች። ዜጎቿ በከተማ ካላስፈላጊ እንቅስቃሴ እንዲቆጠቡ ስትል ምነው ያስጠነቀቀችው? የፌዴራል ፖሊስ በኢምባሲው ገጽ ላይ ገብቶ የጻፈው መልእክት ግን አስገራሚ ሆኗል። አሜሪካ እንዲህ ያሉ መግለጫዎችን በተለያዩ ሀገራት ማውጣቷ የተለመደ ሲሆን ይህንን የምታደርገው ግን አደገኛ ሁኔታዎች ሲከሰቱ፣ የሽብር ጥቃት አደጋዎች ሲኖሩና የመንግስት ግልበጣ ስጋቶች ሲደቀኑ ነው። ዛሬ አዲስ አበባ ላይ ለሚገኙ ዜጎቿ ያወጣችው ማስጠንቀቂያም በከተማዋ ምን ተሰምቶ ነው የሚ ጥያቄን ያጫሩ በዚህ ሳቢያ ነው። በአዲስ አበባ የአሜሪካ ኤምባሲ ባወጣው መግለጫ በአዲስ አበባ ከተማ በርካታ ሰዎች በተሰበሰቡበት አካባቢ ዜጎች እንዳይገኙ የሚያሳስብ ነው። ኤምባሲው በመግለጫው የአሜሪካ ዜጎች በየትኛውም ቦታ ሲንቀሳቀሱ ለራሳቸውና ቤተሰቦቻቸው ደህንነት ጥንቃቄ እንዲያደርጉ ማሳሰቢያን ሰጥቷል። በሆነ አጋጣሚ ወንጀል ሊፈጸምባቸው ስለሚችል መጠንቀቅ ይኖርባቸዋል፣ ነገሮችን በአይነ ቁራኛ ተከታተሉም ይላል። ለዚህ ደግሞ ካላስፈላጊ መሰባሰብ፣ ሰልፍና መሰል እንቅስቃሴዎች ተቆጠቡ ሲልም ያክላል። ኢምባሲው ጨምሮም በእንደዚህ አይነት መሰባሰቦች በከተማ መጨናነቅና መታፈንን የሚያስከትሉም በጸጥታ ኃይሎች እይታ ውስጥም የሚያስገቡ እንደዚሁም ሁከት ሊያስከትሉ የሚችሉ ናቸው ብሏል። ኢምባሲው እነዚህ መሰባሰቦች፣ ሰልፎችና ሁነቶች ባልታሰበ ጊዜ ሊከሰቱ የሚችሉ በመሆናቸው ራሳችሁን እንድትጠብቁ እናሳስባለን ሲልም አስጠንቅቋል። የአዲስ አበባ ነዋሪዎችን አስፈነደቅናቸው ሲል ትናንት በፓርላማ ሪፖርት ያቀረበው የብልጽግናው መንግስት ዛሬ ደግሞ የስራ አስፈጻሚ ስብሰባዬን በቤተ መንግስት እያደረግኩ ነው ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ይፋዊ ምላሽ አልሰጥም። እንዲያም ሆኖ የፌዴራል ፖሊስ በኤምባሲው የፌስቡክ ልጥፍ ስር ያስቀመጠው መልእክት ያስገረመም ፈገግ ያሰኘም ሆኗል። የፌዴራል ፖሊስ ተቋም ደርሶኛል የሚል ኮሜንት ከኤምባሲው ማስጠንቀቂያ ስርም ጽፎ ታይቷል። ይሁን እንጂ ቆይቶ ይህንን ኮሜንቱን አንስቷል። የኮሚሽነር ደመላሽ ገብረ ሚካኤሉ ተቋም ማስጠንቀቂያችሁ ደርሶኛል የሚል ኮሜንትን ሲጽፍ፣ እሳቸው ደግሞ ከአዲስ አበባ ፖሊስ አመራሮች ጋር በከተማ ጸጥታ ዙሪያ መከርኩ ብለዋል። ዛሬ አሜሪካ ማስጠንቀቂያ የምታወጣበት የአዲስ አበባ ከተማን ከለንደን በላይ ሰላማዊ ናት ሲሉ ከወራት በፊት ገልጸዋት እንደነበርም የሚዘነጋ አይሆንም። የለንደንና የአዲስ አበባን ብናይ የለንደን የክራይም ኢንዴክስ 54 ነጥብ ስምንት ነው። የአዲስ አበባ ደግሞ የክራይም ኢንዴክስ 48 ነጥብ 9 ነው። ለዚህ አዲስ አበባ የተሻለ ነው ማለት ነው። በዛው ልክ ደግሞ የሴፍቲ ስኬል አለ ሰላሙ የተሻለ ነው ተብሎ እሱ የለንደኑ 45 ነጥብ 1 ነው። የኢትዮጵያው 51 ነጥብ 1 ነው የአዲስ አበባ ማለት ነው። በዚህ ባሳለፍነው 3-4 ዓመት ውስጥ ምንም አይነት የሽብር ወንጀል እዚህ አዲስ አበባ ላይ ያልተፈጸመበት እንዲህ የሚሉላትን ከተማዋን በተመለከተም የከተማ ሰላምና የጸጥታ ተቋም ከሳምንታት በፊት ያወጣው ሪፖርት ደግሞም በመጋቢት ወር ከ36 በላይ ሰዎች ከወንጀል ጋር በተያዙ ምክንያቶች የሞቱባት ከተማ ናት ሲል መግለጹም የሚዘነጋ አይሆንም። ጀነራሉ ጋቢ ተሸልሟል። የብልጽግናው ሹም ደግሞ የሚደረምስ ኃይል ፈጥረናል ብሏል። የፋኖ ኃይሎች በበኩላቸው በደርዘን የሚቆጠር የመንግስት ኃይል እንደመሰስን ሲሉ አሳውቋል። እነዚህ እውነቶች በአማራ ክልል የቀጠለውን ጦርነት የተለያዩ መገለጫዎች ናቸው። የብልጽግናው ባለስልጣናት ሀገሩ ሰላም ነው የምንዋጋው ኃይልም ተበትኗል ይላሉ። የመከላከያ ሰራዊቱና የፋኖ ኃይሎች ደግሞ ውጊያዎች መቀጠላቸውን ገልጸው የሚደርሱትን ጉዳቶች እያጣቀሱ ናቸው። በምዕራብ ጎንደር አርማጭሆ ላለፉት ሁለት ቀና የተደረገው ጠንካራ ውጊያ የዚህ ማሳያ ነው። የፋኖ ኃይሎች በአካባቢ በተደረገ ውጊያ በርካታ የመንግስት ኃይሎች የተደመሰሱበትና ትጥቅም ያገኙበት እንደሆነ ገልጿል። ከዚህ አካባቢ ባሻገር በደቡብ ጎንደር አንዳንድ አካባቢዎች፣ በሰሜን ወሎ ዞን ላሊበላ አቅራቢያ ሙቆሃ በተባለ አካባቢና በሌሎችም የክልሉ ቦታዎች ላይ የተኩስ ልውውጦች ነበሩ። ደሳለኝ ጣሰውን ተክተው የክልሉ ሰላምና ጸጥታ ቢሮ ኃላፊ የሆኑት እሸቱ የሱፍ ደግሞ በሹመታቸው ማግስት በሰፊ ፕሮፓጋንዳ ዘመቻ ላይ ናቸው። የምክክር ኮሚሽኑን ባህር ባህርዳር ላይ ስናካሄድ ቦምባ ፈነዱብን ወዘተ የሚል ማብራሪያ ካቀረቡ በኋላ የሚደረምስ ኃይል ገንብተናል ሲሉም ተሰምተዋል። በሀይል ከመጡበት ደግሞ መደርመስ የሚችል ኃይል ነው እየገነባ ነው ያለ ነው። ፊት ለፊት ተዋግቶ ማሸነፍ እንደማይችል ሲገባው ተሾልኮ ይገባና ጥቃት ይፈጽማል። ይደፍጥና ቦምብ ይወረውራል። ከዚህ በፊት ፍንዳታ ይፈጸማል የሚያፈነደው አይገኝ ባለፈው የእንትን የምክክር ኮሚሽን በምናካሄድበት ጊዜ በቀን ሶስትና አራት ቦንብ ፈንድቷል። አገዛዙ ባለፉት ሁለት ቀናት የተፈጸሙትን ሶስት የድሮን ጥቃቶችን ጨምሮ በአየር ኃይልና በእግረኛ ሰራዊቱ እየተዋጋ የቀጠለውን የፋኖ ኃይልን አፈረስ ነው ወዘተ የሚል ማብራሪያን አስቀድመው መስጠታቸውን ከዚህ በፊት መዘገባችን ይታወሳል። ይህ እንዲህ እንዳለ ከፋኖ ኃይሎችም ከኦሮሞ ነጻነት ጦር ጋርም የሚደረጉ ውጊያዎችን እያካሄዱ እንደሆነ የሚገልጹት የስድስተኛ እዝ አዛዥ የሆኑት ሜጀር ጀነራል ብርሃኑ ጥላሁን ደግሞ በደራጋቤ ተሸልመዋል። የሚፋለሟቸውን የሀገሪቱን ወጣቶችን አከርካሪ ስለመስበርም

ወርቅነህ ገበየሁ ሰራዊት ሊጨመር ይገባል አሉም። ተጨማሪ ስምንት ሺ ጦር ያስፈልጋልም ብለዋል። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ በሶማሊያ ለተሰማረው ሰላም አስከባሪ ኃይል ስምንት ሺ ወታደር ነው ሊጨመርለት ይገባል ያሉት በኡጋንዳ ኢንቴቤ እየተካሄደ ባለው የሰላም አስከባሪ ጦር አዋጭ የጦር ሚኒስትሮች ስብሰባ ላይ ሲናገሩ የተደመጡት ወርቅነህ በተለይም በአየርና በሰለላ በኩል ያሉ አቅሞችን ያሻሽል ዘንድ ተጨማሪ ጦር ያሻል ብለዋል። ወርቅነህ ይህንን ተጨማሪ ጦር በአስቸኳይ ሊቀርብ የሚገባው ያሉ ሲሆን ይህ ሊጨመር ይገባል ያሉት ስምንት ሺ ጦር በሁለትዮሽ ስምምነት ጭምር በፍጥነት ሊገባ ይገባል ያሉት ነው። ከዚህ ባሻገርም የሶማሊያ ሰራዊት በብቃት እንዲሰለጥን ማድረግና ቅኑ ማሳደግ አልሻባብን ለመዋጋት የሚያደርገውን ጥረት ያሻሽሏል ያሉ ሲሆን የሶማሊያና አጋር ወታደሮች በሽብርተኛው ኃይል ላይ የሚያደርጉትን ዘመቻ ቀጥለው አሁን ላይ ታጣቂዎቹ የአቅርቦት ሰንሰለታቸው እንዲበጠስ ያደርጓል ሲሉም ተደምጧል። ይሁንና በሶማሊያ ለተሰማራው አዲሱ ሰላም አስከባሪ ኃይል ከተመደበው በጀት ውስጥ የ25 በመቶ ጉድለት ያለበትና ዝቅተኛ በመሆኑ የዘጠና ስድስት ሚሊዮን ዶላር እጥረት ተከስቷል ብሏል። ይህ ጉዳይ በሎጂስቲክስና አቅርቦት ላይ አደገኛ ክፍተትን እየፈጠረ መሆኑን አስታውቀው በአስቸኳይ መፍትሄ እንዲፈለግ፣ እስከዛው ድረስ ግን ጦር ያዋጡ ሰላም አስከባሪ ሀገራት በራሳቸው ሎጂስቲክስ ጭምር ይህንን ፀረ አልሸባብ ትግል እንዲቀጥሉም ጠይቋል። በሶማሊያ የተሰማራው የአፍሪካ ሕብረት ሰላም አስከባሪ ጦር የአምስት ሀገራት ሲሆን አብዛኛው ጦር የኡጋንዳ ነው። በመቀጠልም የግብጽ፣ የኢትዮጵያ፣ የኬንያና የጅቡቲ ጦሮች ይጠቀሳሉ። ለህዝብ አክሲዮን ለመሸጥ ጨረታ ያወጣው ኢትዮ ቴሌኮም የገዥ ጥረት አጋጠመው። ድርጅቱ መቶ ሚሊዮን አክሲዮን ለሽያጭ ቢያቀርብም የተገዙት ግን አስር ነጥብ ሰባት ሚሊዮን አክሲዮኖች ብቻ ሆነዋል። የፓርላማ አባሉ ደግሞ እንደ ኢትዮ ቴሌኮም ያሉ ድርጅቶችን ላይ ሽያጭ ያቀረቡትን የሰንጋ ተራ ጨላጦች ብለዋቸዋል። ከአይኤምኤፍና አለም ባንክ የድሮን መግዣና የቤተ መንግስት መስሪያ ብድር ለማግኘት ብሎም የሀገሪቱን ድርጅቶችን ለውስጥና ለውጭ ገዢዎች ለመሸጥ ቃል ገብቶ የነበረው ብልጽግና እንደ መነሻ ኢትዮ ቴሌኮምን ለዜጎች በሽያጭ አቅርቦ እንደነበረ አይዘነጋም። ይሁን እንጂ 893 ሚሊዮን አክሲዮኖች እንዳልተሸጡ ኩባንያው አሳውቋል። ስራ አስፈጻሚው ፍሬሕይወት ታምሩ የቀሩትን አክሲዮን ሽያጭ በሚመለከት ከኢትዮጵያ ኢንቨስትመንት ሆልዲንግስ እና በየደረጃው ካሉ የመንግስት ባለስልጣናትና ውሳኔ ሰጪ አካላት ጋር ውይይት እያደረጉ መሆኑንም ገልጿል። ኢትዮ ቴሌኮም ለሽያጭ አቅርቦት የነበረው የአክሲዮን ድርሻም የድርጅቱ አስር በመቶ ሲሆን ይህም አንድ መቶ ሚሊዮን መደበኛ አክሲዮኖች እንደነበር መግለጹም አይዘነጋም። ከዚህ ውስጥ ገዢ ያገኘው 10.7 ሚሊዮን አክሲዮን 3.2 ቢሊዮን ብር የተሰበሰበበት ሲሆን ይህም ከአጠቃላይ የድርጅቱ አክሲዮኖች አንድ በመቶ ብቻ ነው። ይህ ገዢ አጣይ የሚለውን ነገር ለማብራራት የሞከሩት ወይዘሪት ፍሬ ህይወት ጉዳዩ ከገደቦቹ ጋር የተያያዘ ነው፣ አሁን ግን ለተቋማት እንዲሸጥ እናደርገዋለን ብሏል። ለምንድን ነው ዝቅተኛ የሆነው የሚለው በዋናነት ምክንያቶቹ ያስቀመጥናቸው ሪስትሪክሽኖች ናቸው። አሁን ግን ከዚህ በኋላ ምናልባት ለተቋማትም ካፑኑ ከፍ አድርጎ ለባለሀብቶችን ማቅረብ ለመንግስትም ለኢትዮጵያኖችም ብዙ የሚቆረቆር ነገር የሚፈጥር አይመስለኝም። ሁሉንም ወደ ገበያ ለማውጣት የወሰነውና ና የሀገርን ሀብት ለጥቂት ሀብታሞች ሽጦ ከና አይኤምኤፍ ብድር ለመውሰድ የወሰነው የኦህዴድ ብልጽግና የኢትዮ ቴሌኮምን ጠቅላላ የአክሲዮን ዋጋ የገመተው 320 ቢሊየን ብር ነበር። ይህንን ሽያጭ የሚያከናውኑትን ራሱን ኢትዮ ቴሌኮምንና ኢንቨስትመንት ሆልዲንግስን በማስመልከት አስተያየት የሰጡት የፓርላማ አባሉ ደሳለኝ ጫኔም የሰንጋ ተራ ጨላጣዎች ሲሉ ገልጿቸዋል። ኦብነግ አባላቱ በተፈጸመባቸው ድብደባ መቁሰላቸውን ገለጽም። በሶማሌ ክልል እየተፈጸመ ያለውን ተግባር ጅምላ ጭቆና ብሎታል። ከሰሞኑ በሶማሌ ክልል ያለውን እስርና አነጋጋሪውን ግድያ በተመለከተ ተደጋጋሚ ዘገባዎችን ማድረሳችን ይታወሳል። በሊቀመንበሩ መንበሩ አብዱራህማን ማሀዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የሶማሌ ክልል የጸጥታ ኃይሎች በጅግጅጋ ከተማ በጽፈት ቤቱ ሲካሄድ የነበረን የሴቶች ስብሰባን አደናቅፏል፣ ጉዳቶችንና እስሮችንም ፈጽመዋል ሲል አሳውቋል። ድርጊቱ ድርጅቱ በሶማሌ ክልል ውስጥ በሚገኙ በፓርቲው ደጋፊዎችና በፖለቲካ ምህዳሩ ላይ እየተካሄደ ያለው የሰፋ ጭቆና አካል ነው ሲልም ገልጾታል። ድርጅቱ ትናንት ባወጣው መግለጫ በጅግጅጋ ከተማ በሚገኘው ክልላዊ ጽህፈት ቤት ውስጥ የተካሄደው የኦጋዴን ሴቶች ማህበር ሰላማዊ ስብሰባ በታጣቂ የጸጥታ ኃይሎች በኃይል ተበትኗል ሲልም አሳውቋል። በተጨማሪም በርካታ አባላቱ መቁሰላቸውን፣ አንድ በማህበሩ ታዋቂ ባህል ምልክት ተደርገው የሚወሰዱ ሰው ጉዳት ደርሶባቸው ሆስፒታል መግባታቸውንና በርካታ የአብታይ ቡድኑ አመራሮች ደግሞ መታሰራቸውን አመልክቷል። አያይዞም ክስተቱን ትጥቅ በሌላቸው ሰላማዊ ሰዎችና ህጋዊ የፖለቲካ ተዋናዮች ላይ የተፈጸመ ጥቃት ሲል ገልጾ አደገኛ የሆነ መንግስታዊ የጭቆና አዝማሚያን አመላካች ብሎታል። መግለጫው አክሎም እነዚህ የተናጥል ክስተቶች አይደሉም፣ ይልቁንስ ተቃውሞን ለማፈን ማህበረሰባችንን ለማስፈራራትና በ2010 የተደረሰውን የሰላም ስምምነት ስኬቶችን ለመቀልበስ የታቀደ ዘመቻ አካል ሲልም አብራርቷል። በተጨማሪም ለሶማሌ ክልል ህዝብ ቃል የተገባው የፖለቲካ ምህዳ ጋር በግዴታና በኃይል ሆነ ተብሎ እየተዘጋ ነው ሲል ከሷል። የአሁኑ ክስተት ቀደም ሲል ኦብነግ የክልሉ ባለስልጣናት በሶማሌ ክልል በጋርባ ወረዳ ህጋዊ ስብሰባዎችን በመከልከል የቡድኑ አባላትን ማሰራቸውን ተከትሎ የተፈጸመ ስለመሆኑም ነው የገለጸው። የተወደዳቸው ኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።